እኔ ነቢዬ ነኝ የሚል እሺ። ማርቆስ መጀመሪያ፣ ከዛ በፊት አንድ ጊዜ እኮ አንዴ፣ ከዚህ ጥቅስ በፊት ከዚህ ጥቅስ በፊት አንድ ጥቅስ ልስጥሽ አንዴ፣ እሺ? ሪፈረንስ ሁሉም ላይ አለ፣ ተማንያንዱም ላይ በጣም ብዙ ልዩነት አለው። እኔ እንደ ኦርቶዶክስ ነው አይደል እዚህ ደግሞ ተማንያንዱ ሰማንያ አንድ፣ ሰማንያ አንድ። እኔ የኦርቶዶክስና የፕሮቴስታንት ልዩነት፣ እሽ ኦኬ፣ ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል፣ እርሱ ቃሌን ስሙ፣ በመካከላችሁ ነብይ ቢኖር አለ፣ ልባል እግዚአብሔር ሲናገር፣ እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልምን አናገረዋለሁ አለ። አሁን የመስፈርት ነው። እግዚአብሔር ነቢይ ካለ ወይ በራዕይ ያናገረዋል ወይ በህልም ያናገረዋል። ይሄን ያዝልኝና አሁን ወደ ኢየሱስ ነቢይነት እንምጣ። ኢየሱስ ነቢይ ስለመሆኑ በጣም ብዙ ጥቅሶች አሉ። ለምሳሌ ከአምላኩ ሰምቶ ለሰዎች ማስተላለፉ በራሱ ነቢይ ያደርገዋል። አሁን በአሁኑ ጥቅስ ማለት ነው። ግን እሱን አይደለም፣ እሱን በኋላ እሰጥሻለሁ። ነቢይ የተባለበትን እንስተሽ ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም አለ፣ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። ማን ነው የመጣው? ነብዩ ኢየሱስ። እንቀጥል። ሉቃስ አዎ አዎ የኦርቶዶክስ መጽሐፍ ቅዱስ ላውጣለሽ

ተመልከች፣ ቁጥር 19 ላይ አንተ ብቻ ከሚለውን ጀምር። ያው እሱ ኦኬ ምን ይህ ምንድን ነው ከሚለውን ጀምረሽ ይህ ምንድን ነው ከሚለውን ጀምር፣ እዚህ አካባቢ ማለት ነው። ቁጥር ላሳይሽ። እዚህ አካባቢ ጀምር። እሺ በእግዚአብሔር ከሚለውን ጀምር። አየሽ ታያል። እሺ በእግዚአብሔር አለ። በእግዚአብሔር ፊት በህዝቡ ሁሉ ፊት በቃሉና በት ማ ነው በስራው ብርቱ ነብይ ስለነበረው ስለናዝሬቱ ኢየሱስ ይላል። አየሽ አየሽ ከፍ አድርገው ወደ ላይ በእግዚአብሔር ከሚለው ጀምሪ እና አንበብ ስ ሃይላይት ስላላረኩበት ነው። እንትን ሃይላይት ማድረግ ነው ነው በመጽሐፍ ቅዱስ አለ የብሉይ ኪዳንና የሐዲስ ኪዳን መጽሐፍት በብፁዕ ወቅዱሰ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት ፈቃድና ትእዛዝ ተዘጋጅቶ ከግዕዙ ዘር እና ከመጽሐፍ ቅዱሱ መሰረታዊ ቋንቋዎች ከዕብራይስጥ፣ ከጽሩ ዘር ጋር ተመሳክሮ እየታተመ አለ በኢትዮጵያ መጽሐፍ ቅዱስ ማህበር። ከዛ በኋላ አሁን ይሄ የማን እንደሆነ ተመልከችው። ያው እዚህ ያሰመርኩበት ላይ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል። አየሽው፣ ለማን የታተመ ነው? አዎ፣ ስለዚያው በጣም ፕሌኒ ኦፍ ታይምስ ነው ማለት ኢየሱስ ነብይ መሆኑን ነው የሚናገረው።